እንዴት ናችሁ? የተወደዳችሁ የያያቲው ቤተሰቦች እንዲሁም ለመጀመሪያ ጊዜ ይህን ቻናል ዛሬ የተመለከታችሁ ተመልካቾች በሙሉ እንኳን በሰላም መጣችሁ እንኳን በሰላም መጣችሁልን። ወደ ያያቲው ብያልኩኝ አዳዲስ የመጣችሁት ሰብስክራይብ በማድረግ ሁላችሁም ደግሞ ላይክ በማድረግ እንድትከታተሉ እንጋብዛለሁ። በቀጥታ ወደ ምንዛሪው መረጃ ልለፍ። ይሄ የምንዛሪ መረጃ እንግዲህ የብሔራዊ ባንክ ያወጣውና በየጊዜው የተወሰነ ለውጥ ሊኖርበት የሚችል የተለያዩ ባንኮች የሚዘረዝሩበት አማካኝ የመዘርዘሪያ መጠን ነው። ያ ማለት ምንድን ነው? አንድን የውጭ ሀገር ገንዘብ ንግድ ባንክ በሆነ ያክል ይመነዝረዋል። ሌላው ደግሞ ትንሽ ጨመር አድርጎ ወይ ትንሽ ቀነስ አድርጎ ሊመነዝረው ይችላል። አሁን የተለያየ ስለሆነ ማለት ነው። እና የእነዚህ ሁሉ አማካኙን አውጥቶ ብሔራዊ ባንክ የሚያስቀምጠው አስተማማኝ መረጃዎችን ነው አሁን የምነግራችሁ ማለት ነው። በመጀመሪያ የምናገኘው የጃፓን ገንዘብ የሆነው የን ነው። የጃፓን የን 93 ሳንቲም ነው። አንድ የጃፓን የን 93 ሳንቲም ይመነዘራል በኢትዮጵያ። ከዛ ቀጥሎ የኩዌቲ ዲናር ነው። የኩዌቲ ዲናር 436 ብር ከ65 ሳንቲም ይመነዘራል። የቻይናው ገንዘብ ዩዋንን ስንመለከት 18 ብር ከ62 ሳንቲም፣ የደቡብ አፍሪካው ሳውዝ አፍሪካ ራንድ 7 ብር ከ47 እየተመነዘረ ሲሆን አንድ ዩሮ ደግሞ 152 ብር ከ67 ሳንቲም። የተባበሩት አረብ ኤሜሬቶች ድርሃም ዩናይትድ አረብ ኤሜሬትስ ድርሃም 36 ብር ከ44 ሳንቲም። የሳውዲ ሪያል ደግሞ 35 ብር ከ69። የአውስትራሊያ ዶላር 86 ብር ከ45 ሳንቲም እየተመነዘረ ሲሆን የካናዳ ዶላር ደግሞ 97 ብር ከ50 ሳንቲም። የአሜሪካ ዶላርን ስንመለከት 133 ብር ከ 88 ሳንቲም የጎረቤታችን የኬንያ ገንዘብ ሽልንግ ይባላል። የኬንያ ሽልንግ አንድ ብር ከ3 ሳንቲም ይመነዘራል። የህንድ ገንዘብ የሆነው ሩፒ አንድ ብር ከ56 የሚመነዘር ሲሆን የጅቡቲ ፍራንክ ደግሞ 74 ሳንቲም፣ የዴንማርክ ገንዘብ የዴንሽ ክሮነ 20 ብር ከ46 ሳንቲም፣ የኖርዌይ ገንዘብ ኖርዌጂያን ክሮነ 13 ብር ከ22 ሳንቲም የስዊድሽ ክሮነር 13 ብር ከ96 ሳንቲም፣ የስዊዝ ፍራንክ ደግሞ 163 ብር ከ30 ሳንቲም። በመጨረሻ የእንግሊዝ ገንዘብ የሆነው ፓውንድ ስተርሊንግ ደግሞ 180 ብር ከ88 ሳንቲም ይመነዘራል ማለት ነው። መግቢያ ላይ እንዳልኩት እነዚህ ምንዛሪዎች በጠቅላላ የተለያዩ ባንኮች የሚመነዝሩበት የምንዛሪ መጠን አማካይ ነው። አንድ ምሳሌ ብሰጣችሁ እዚህ ጋ ለምሳሌ አንድ ዶላር የአሜሪካ ዶላር እዚህ ጋ የነገርኳችሁ 133 ብር ከ88 ሳንቲም ነው ያልኩት። እንበልና አንደኛው ባንክ 134 ብር ሊመነዝር ይችላል፣ አንደኛው ባንክ 135፣ አንደኛው 132። ስለዚህ እነዚህን ደምረው አካፍለው በአማካኝ አብዛኛው ባንክ ጋር የምታገኙት ምንዛሪ 133 ከ88 ነው ብለዋል ማለት ነው። ሌላው እዚህ ጋ ወሳኝ የሆነው ነገር ምንድን ይሄ ለዛሬ የወጣ መረጃ ነው። የዛሬ ላይ የወጣ መረጃ ነው። ነገ ላይ ከዚህ የተለየ ነገር ሊኖር ይችላል። በየቀኑ ነው የተለያየ የምንዛሪ መጠን የሚኖረው። ስለዚህ እቺን ቁጥር አሁን የሰማችኋት ሳምንቱን ሙሉ ወይ ወሩን ሙሉ በትክክል ከዚህ ሳትለወጥ እቺው ትቀጥላለች ማለት አይደለም። የተወሰነ የሳንቲም የብሮች ለውጥ በየጊዜው ይኖራል። ይህንንም ልብ ልንል ይገባል ማለት ነው። በተረፈ ቀደም እንዳልኩት ይሄ የባንኮች ብቻ ነው። ከባንክ ውጭ የሚደረጉ ግብይቶችን ዋጋ አይጨምርም። የምታውቁትን ከታች በኮመንት ብታካፍሉን ስንት እንደሆነ ከባንክ ውጭ ያለውን ለንጽጽር እንዲረዳን በጣም ጥሩ ነው። እሱን ብታከፍሉን ደስ ይለናል። ሌላው እዚህ ጋር ከተመለከታችኋቸው ገንዘቦችን ወይም ከጠራዋቸው ሁሉ የኩዌት ገንዘብን የሚያክል ወይም እሱን የሚወዳደር የለም የኩዌቲ ዲናር እዚህ ጋር እንዳልነው በባንክ የሚመነዘርበት የምንዛሪ መጠን 436 ብር ከ65 ሳንቲም ነው። ከአውሮፓ ገንዘቦች ከሆነው ከዩሮ ከአውስትራሊያ ዶላር ከካናዳ ዶላር ከአሜሪካ ዶላር እንዲሁም ከስዊስ ፍራንክ እና ከፓውንድ ስተርሊንግ ከእንግሊዙ ገንዘብ ከሁሉም በከፍተኛ ሁኔታ የሚበልጠው የኩዌቲ ዲናር ነው ማለት ነው። አቅሙ እጅግ ከፍተኛ ነው እና ይሄ መረጃ የዛሬ መረጃ ነው። ብሔራዊ ባንክ አስተማማኝ መረጃ ነው። በሌላ ጊዜም ደግሞ ያለውን እንደዚሁ ተከታትለን እናቀርብላችኋለን። አብራችሁን ስለሆናችሁ ከልብ እያመሰገንኩኝ ዛሬ የመጣችሁት ተመልካቾቻችን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት እጋብዛለሁ። አስታውሳለሁ፣ ላይክ ማድረግ ሳትረሱ ሀሳባችሁን በኮመንት እንድታካፍሉን እጠይቃለሁ። መልካም ቀን ይሁንላችሁ። ሰላም ሁኑልን። ቻው።